ስሉ ምናምን እያለ ስለሚያወራ ነው እንጂ ከኔ ጋር ችግር ኑሮበት አይደለም። እና ይሄን ነገር አስተካክልልን። በቀደም ፊልተር አድርገን አንተም አስመስለን ስለሄድንብህ ለእሱ ይቅርታ እንጠይቃለን። እኔ መሲን ፎልም አዎ፣ ሄደንብሃል። በደንብ አድርገን ሄደንብሃል። መቆጣሳለ። ስለዛ ለእሱ ይቅርታ እንጠይቃለን። አሁንም ቢሆን አብርሃም፣ እኛ ከአንተ ጋር ችግር የለብንም። ለእህቶቻችን ነው የምንናገረው ስንናገር ደግሞ አዎ ትክክል ናቸው። ተዉ እስኪ አሁን እንኳን ከዚህ በኋላ እንኳን ቢያስቡ ኑሩ። ቤተሰቦቻችሁን አግዙ፣ ወንድሞቻችሁን አግዙ። እኛ ለራሳችን በቂ ነን ብላችሁ አሳፍሯቸው። ያኔ ካለው ነገር አንጻር ስለሚደረግላችሁ ወላሂ ላዚም አላሽ አይዴ ነው። እኔ እናንተ ላይ ምንም አይነት ምቀኝነትም ቅናትም የለብኝም ለወደፊትም አይኖርም ግን ስለዛ ሲመጡ እናንተ ቤተሰቦቻችሁን አደራጁ፣ ራሳችሁን። ነገ ምን እንደሚፈጠር አይታወቅም። ነገ የትኬት ታጣላችሁ። ራሳችሁን አደራጁ። በረባ ይሄ ጫማ ለቤተሰቦቻችሁ ቀይሩ፣ ቤታችሁን፣ የእናት አባታችሁን ቤት አሳድሱቻችሁን ብላችሁ ምክር አድርጓቸው። ይሄ ነገር እናንተ ስትነግሯቸው ስለሚሰሙ በደንብ አድርጋችሁ ሕይወታችሁን ቀጣል

አንተ እና ሩታ ለራሳችሁ በቂ ናችሁ። ልጆቹ መጥተው በግድ እንኳን እንኩ ሲሏችሁ ነው ለራሳችሁ ሆኑ። በቃ እኛ አንፈልግም፣ በቃ ስማችን በዚህ ነገር መጠራ እንዲጠራ ባልበጣኑ ነገር መጠራት የለም። እንኳ አሳፍሟችሁ በቃ አንፈልግም በሏቸው። ልጆቹ ሰግጠው የወር ደግሞ ዜ ተበላው ብላ የጮኸችው ልጅ ፖስት አርገዋት እኔ እንደዚያ

ያ በዚህ አጋጣሚ ኖርማሊ እግረ መንገዳችንን ይህንን አጋጣሚ ስለማላገኘው አንድ ነገር መናገር ስለፈለኩ ነው። እዚህ ድርጅታችን ውስጥ አስራ ሰባት ዓመት ዱባይ ኖራ ደም ተፍታ ከአራት ሚሊዮን ብር በላይ ያሰራችሁን ቤት መቀሌ፣ የት ትግራይ ክልል አትሊስት በየቤቱ ያላችሁ ሰዎች እንግዲህ ብዙ ሺህ ሰዎች ስለምትኖሩ አንዴ ለመናገር ፈልጌ ነው። እህታችንን ጥራት አንድ ጊዜ ቶሎና ይበላል ሶ የለፋችበትን የአስራ ሰባት ዓመት እንትኗን ቤቷን ተከልክላ በመገራ ውስጥ እዚህ ከሶስት ልጆቿ ጋር እኛ ጋር ያለች እህት አለች። ናያ ደስጋ አለች እና ኖርማሊ ድምፅ እንድትሆኗት ስለፈለግኩ ነው። አንድ ደቂቃ ብዙ ብዙ ችግር ውስጥ ነይ ብዙ ችግር ውስጥ ሆና በመከራ ውስጥ ያለች አስራ ሰባት ዓመት ዱባይ ለፍታ የገነባችሁን ቤት ቤተሰቦቿን የከለከፈው ቤተሰቦቿ ማለት ነው። ስለዚህ ብዙ ሺህ ሰዎች ስላላችሁ ለዚች እናትም ድምፅ እንድትሆኗት ነው ያለውን ነገር ንገሪያብሽን ለሁለት ደቂቃ ንገሪያቸው። ና ሰላም፣ እንዴት ነሽ ማሪ? ሰላም ነው አንድ ቀን አይራ ጋር ሰሩ ሰ

ምናልባት ቤተሰቦች ሀሳቧን ለመግለጽ አስራ ሰባት አመት ኑሯ የሰራችውን ጂፕላሷን ቤት ቤተሰቦቿ ከልክለዋት እሷ ከሶስት ልጆቿ ጋር በቃ ኑሮዬን ለመመስረት ብላ ወደ ትግራይ ክልል ስትሄድ እናትና ወንድምህቶቿ ናቸው ተባብረው ከዛ ቤት አስወጥተዋል። አሁን እዚህ ፍትሕ ፍለጋ እኛ ጋር የመጣችው ጀጎል አዲስ አበባ ማለት ነው። ሶ እነዚህ ነገሮች ስለሚያሙን ነው እነዚህ ነገሮች እየሆኑ ስላሉ ነው። እነዚህን ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከእናንተ ድምፅ እንድትሆኗቸው ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧችሁ ብዙ የሚያለቅሱ እህቶች እንዳሉ ስለምናስብ ነው። ስለዚህ አስራ ሰባት አመት ዋጋ የከፈለችበትንና እድሜዋን የጨረሰችበትን ነገር ተከልክላል። ወደ አዲስ አበባ ይመ አሁንም እየተሳሰረች አለች። ምን ማለት እንዳለባት እንኳን አታውቅም። ስለዚህ ይህንን ነገር እንድታዩት ነው። እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ ድሉን ስለማላገኘው ልንገራችሁ በሚል ነው። እናመሰግናለን። ኤኒወይ ከድምፅ እንድትሆንነው ድምፅ እንድትሆን ነው። እናመሰግናለን ሁላችሁም። ያለው ነገር ይህንን ይመስላል። ስላገኘዋችሁ ደስ ብሎኛል። አብረሽ ስላወቅኩ በተለይ ዛሬ ነው ያው የተዋወቅ ነው ሚዲያ ላይ ባቀ መልካም ነገር በጋራ እንደምንሰራ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። ይህን ነው ማለት መፈልገው። ረጁ ያልጨረሽው ነገር አለ በእንግሊዝኛ አስተኛልተርሽስን አንድ ያልጨረስኩት ነገር አለ። ይሄ አዲሱ አካውንቴ ነው። በዚህ አካውንት ነው ለተወሰነ ጊዜ የምታገኙን። አብርሽ የዱባይ ቆይታችሁ አሪፍ ነበር ወይ? ይህንን ነገረማ፣ ወደ ሰላም እንመለስ። ካልመጣሽ እውል ካልመጣሽ አይነገረሽም። ያው ፎሎ አርጌሻለሁ። አይ አብርሽ አኩርፎኝ ይሆናላ ብመጣም አይቀበለኝ። ኒወይ ተስፋዬ ስንመጣ እንጎበኛለን፣ እንመጣለን። ስሞትሽን ቀን ማፋጣ ፈልገሻል? በቃሽ እንትን እሑድ እመጣለሁ። ከቻርጃ ፊክ የሚያደርግኝ መኪና ማቲ ላክ ሆናችሁ ነው? እኔ ብቻዬን ኢንቻርጅ ፈልጊያ ሰው ጀማ ሆናችሁ ነው? ብቻና አያከብድን ብቻሽን አትፈሪም? ጎንብ እና እናፈልጋለን ምናምን ያላችሁ ሰዎች ነበራችሁ፣ እነማን ናቸው? አካውንቲንግ ፖሎ አድርጎት እኔ ያለው እያሉ ነው። ፖስ ፖሎ አድርጎት ቁጥራችን አስቀምጦ እውነት እንሄዳለን። እኔ ከአብርሽ ጋር እኮ ችግር የለብኝም፣ እንሄዳለን። ሰርጉ ነው፣ እሁድ ነው። እሁድ? አዎ መልስ

ኡርላታኒ ኮሜንት ላይ ነው መጥቶ የኮመቱት ያው ያዝናናቸዋል ብዬ አስቤ ነው። ረጅዋሉ ይመጡና አቤትስን ታይታኒክ ፊልም ላይ እንዳለው መርከቡ ላይ ሲዝናኑ መርከቡ ሰመጣሉ። ወላሂ እዚህ መጥተው ማለት ነው ኮሜንት ላይ እና አልሰመጠም ማለት አይ የእኛ መርከብ አልሰመጠም፣ አይሰምጥ ነው ወደ ለማንኛውም ጋር ሁላችሁንም ከረቷ መሰግናለሁኝ አውርተን ስለተግባባን ደስ ይለኛል። ስላወቁ አብርሽ እሁድ አገኘሀለሁ፣ እመጣለሁ። መልካም እናመሰግናለን። ሌላው ደግሞ እንጠይቃችኋለን። ሆስፒታል ያሉትን እውነት ማታ ይነግራችሁና ከእነ አብርሽ ጋር